ሰላም የላብራቴ ዩቲብ ተከታታዮቻችን እንዴት ናችሁ? ዛሬ ደግሞ ኤግዚት እና ሲዮ ሲ ያልፋችሁ ስራ በመፈለግ ለምትገኙ ቤተሰቦቻችን በብዙ ቦታ አክሰፕተብል የሆነውና ትክክለኛው የሲቪ አጻጻፍ ምን መሆን እንዳለበት እንዲሁም በኢንተርቪው ወቅት የምትጠየቁት ዋና ዋና ጥያቄዎችና እናንተም እንዴት መመለስ እንዳለባችሁ በዚህ ቪዲዮ አጠር አድርገን የምናቀርብላችሁ ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህን አካውንት ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ቪዲዮ ሲቪ ወይም ካሪኩለም ቪቴ ማለት እስከ ዛሬ ያሳለፍነውን የተማርነውን፣ ያዳበርነውን የስራ ልምድ እንዲሁም ሌሎች ግለ ታሪኮቻችንን አጭር፣ ግልጽ እና ለማንበብ በሚማርክ መልኩ አድርገን የምናቀርብበት ነው። ሲቪ ስናዘጋጅ ፎቶ ባይገባ ይመረጣል። ይህ ግን እንደናንተ ይወሰናል። መጀመሪያ ሲቪ ላይ መግባት ያለበት ኢንፎርሜሽን ፐርሰናል ኢንፎርሜሽን የምንለው ነው። እዚህ ጋር ሙሉ ስማችንን እስከናያታችን፣ ጾታችንን፣ ዜግነታችንን፣ የጋብቻ ሁኔታችንን፣ የትውልድ ቦታችንና አሁን የምንኖርበት አድራሻን ስልክ ቁጥራችንንና ኢሜይላችንን ጨምሮ መጻፍ አለበት። ስለዚህ በኦርደር ፉል ኔም፣ ሴክስ፣ ፕሌስ ኦፍ በርድ፣ ማሪታል ስታተስ፣ ናሽናልቲ፣ ከረንት አድሬስ፣ ቴሌፎን እና ኢሜይል ብለን ሊስት እናደርጋቸዋለን። ሁለተኛው ደግሞ ኤዱኬሽናል ባክግራውንዳችንን ነው። እዚህ ጋር መጀመሪያ መጻፍ ያለበት ሀይስት አቺቭመንታችን ነው። ለምሳሌ ሃይስት አቺቭመንታችን ባችለር ዲግሪ ከሆነ ዓመተ ምሕረቱን አስቀድመን በስንት ዓመተ ምሕረት ጀምረን በስንት ዓመተ ምሕረት እንደጨረስን በግሪጎሪያን ካላንደር ወይም በውጮቹ ቢሆን ተመራጭ ነው የሚሆነው። ከዛ የተመረቅንበትን ዩኒቨርሲቲ ወይም ደግሞ ኮሌጅ እንዲሁም ዲፓርትመንቱን ጠቅሰን ኮሙሌቲቭ ጂፒዮን አብረን እናስቀምጣለን ማለት ነው። ከዛ በኋላ ፕሪፓራቶሪ ሃይስኩልና ኤሌመንተሪ የትምህርት ቤት እንደተማርን ዓመተ ምሕረቱን እያስቀደምን ከዛ ደግሞ የትምህርት ቤቱን ስም ቀጥለን እየጻፍን ቡሌት በመጠቀም ሊስት እናረጋቸዋለን። ሶስተኛው ደግሞ ላንጉጅ እስኪል ነው። እዚህ ጋር የምትችሉትን ቋንቋ ሁሉ ብታስገቡ ተመራጭ ነው የሚሆነው። አንድን ቋንቋ መናገር ማዳመጥ፣ መጻፍና ማንበብ በደንብ የምትችሉ ከሆነ ቋንቋውን ከጻፋችሁ በኋላ አድቫንስ ትላላችሁ። በቂ በሚባል ደረጃ የምትችሉ ከሆነ ደግሞ ኢንተርሚዲት ትሉታላችሁ። ጀማሪ ከሆናችሁ የቋንቋ ቢግነር ካላችሁ በኋላ አፍ የመፍቻ ቋንቋችሁ ደግሞ ከሆነ ማዘር ታንግ እያላችሁ ትዘረዝሩታላችሁ ማለት ነው። በሰንጠረዥ ቢሆን ተመራጭ ይሆናል። በአራተኛ ደረጃ እንግዲህ አዋርድና ሰርተፍኬት ነው የምናስገባው። እዚህ ጋር በግቢ ቆይታችን ሊሆን ይችላል ወይም ከዛ በፊት ኤክስትራ ካሪኩላር አክቲቪቲዎችን ሰርተን የተቀበላቸው ሰርተፍኬቶች ካሉ እንዲሁም ደግሞ ኦንላይን ሌት ትምህርት ተምረን የወሰድናቸው ሰርተፍኬቶች ካሉ እነሱን የምናስገባበት ካታጎሪ ነው ማለት ነው። ስለዚህ በምን ፊልድ እንደወሰድን ወይም ደግሞ ምን ተሳትፍን እንደወሰድን ከማን እንደተቀበልንና የተቀበልንበትን አመተምረት ሳይቀር ጨምረን እንጽፈዋለን ማለት ነው። ለምሳሌ ከአዲስ አበባ ብለድ ባንክ ሰርቲፊኬት ወስደን ከሆነ ሰርቲፊኬት ኦፍ ሪኮግኒሽን ጊቨን ፍሮም አዲስ አበባ ብለድ ባንክ ሰርቪስ ኣ ትዌንቲ ትዌንቲ ፎር አለም ደግሞ ኦንላይን ኮርስ ወስደን ከሆነ ሰርቲፊኬት ኦፍ አቺቭመንት ጊቨን ኣፖን ኮምፕሊሽን ኦፍ ቤዚክ ማይክሮባዮሎጂ ፍሮም ወርልድ ሄልት ኦርጋናይዜሽን ኣ ትዌንቲ ትዌንቲ ቱ እያለን ማስገባት እንችላለን ማለት ነው። አምስተኛው ካታጎሪ ደግሞ ግዴታ ማስገባት የለባችሁም ኦፕሽን አለው። ነገር ግን በማድረግ ለተመረቃችሁ ተማሪዎች ወይም ደግሞ ፐብሊክ ሪኮግኒሽን ላገኛችሁ ተማሪዎች ብታስገቡት አሪፍ ነው ይህም አዋርድስ እና ኦነርስ የምንለው ካታጎሪ ነው ማለት ነው እዚህ ጋር የወርቅ ተሸላሚ ከሆናችሁ ጎልድ ሜዳሊስት የክላስ ሰቃይ ከነበራችሁ ቶፕ ስኮረስ ለዲፓርትመንት ወይም ደግሞ ኦነርድ ግራጁዌት እያላችሁ የተመረቃችሁበትን ዲፓርትመንት እና ከየት ዩኒቨርሲቲ ወይም ኮሌጅ እንደሆነ አብራችሁ ሊስት ብታደርጉት ተመራጭ ይሆናል ስድስተኛው ደግሞ ስኪልስ ነው እዚህ ጋር እንደምታስገቡት የስራ አይነት የሚጽፉት ስኪል ሊለያይ ይችላል ነገር ግን ኮመን የሆኑትን ልጥቀስላችሁ ለምሳሌ ያክል ኮሚኒኬሽን ስኪል ቲም ስፒሪት ኦርጋናይዜሽን ስኪል፣ ታይም ማኔጅመንት ስኪል እና ሌሎችን መዘርዘር ትችላላችሁ። እንዲሁም ኮምፒውተር ስኪልንም መጨመር ትችላላችሁ። ስለዚህ አይ ፖሰስ ስትሮንግ ኮሚኒኬሽን ስኪል እንደዚህ እያላችሁ ሊስት ማድረግ ይቻላል። ሰባተኛው ደግሞ ኤክስፔሪየንስ ነው። ገና የተመረቃችሁና ዜሮ ዓመት ልምድ ያላችሁ ሰዎች ይህንን ማለፍ ትችላላችሁ። ምክንያቱም ገና ልምድ አኳር ልታደረጉ ስለሆነ ነው። ነገር ግን በሌሎች ዘርፎች ልምድ ካላችሁና እነሱን ማስገባት ከፈለጋችሁ የድ እንደሰራችሁና ለምን ያክል ጊዜ እንደቆያችሁ አብራችሁ አክላችሁ ታስገቡበታላችሁ ማለት ነው። ለምሳሌ እንደ ሴልስ ሰርታችሁ መታቁ ከሆነ ወርክድ አስ ሲኒየር ሴልስ ሪፕሬዘንታቲቭ አት አያት ሪል ስቴት ፎር ትሪ መንስ ወይም ፎር ዋን ይር እያላችሁ ማስገባት ይቻላል። የመጨረሻው ሲቪያችሁ ላይ መካተት ያለበት ኢቨን ለስኮላርሺፕ ሁሉ የሚጠቅማችሁ ነገር ልንገራችሁ። እሱም ሪፍረንስ ይባላል። ሪፍረንስ ማለት ያስተማራችሁ አስተማሪ ሊሆን ይችላል ወይም ደግሞ የዲፓርትመንታችሁ ሄድ፣ ስለ እናንተ ጎበዝ ነች፣ እንደዚህ ነች እያለ የሚጽፍላችሁ ደብዳቤ ነው። ደብዳቤውንም ጽፎ ከጨረሰ በኋላ ስሙን አስቀምጦ ማድረጉን አስቀምጦ ይፈርምበታል። እናንተም የአስተማሪ ከሚሰራበት ኮሌጅ፣ ዩኒቨርሲቲ ወይም ኤኒ ዲፓርትመንት ሄዳችሁ ማህተም ታስደረጋላችሁ ማለት ነው። ስለዚህ እናንተን የሚገልጽ ደብዳቤ ከሌላ እውቅ ከሆነ ሰው ስሙ ፊርማውና ማህተም ያለበት ወረቀት ሪፍረንስ ይባላል። ከአንድ በዛ ካለ ከሁለትና ከሶስት አስተማሪ ብታጽፉ ተመራጭ ነው የሚሆነው። ብዙ ጊዜ ደግሞ ዩኒቨርስቲዎች ላይ ስም ብቻ ነው የሚቀየረው፣ ለሁሉም ተመሳሳይ የሆነ ስለሆነ የሚጻፈው ትንሽ ለእናንተ ስፔሲፊክ የሆነ እንዲጻፍላችሁ ብታሳውቃቸው መልካም ነው። ስለዚህን ካጻፋችሁ በኋላ ሲቪያችሁ ላይ ስታስገቡ የአስተማሪያችሁን ስም ጠቅሳችሁ በቅንፍ ማዕረጉን ከጠቀሳችሁ በኋላ የሚሰራበትን ዲፓርትመንት እንዲሁም ኢሜይሉን አክላችሁ ታስቀምጣላችሁ ማለት ነው። አሁን የተሟላ ሲቪ ሰርታችሁ ጨርሳችኋል። ከዚህ በመቀጠል ቅድም ሲቪያችን ላይ አሉን ያላቸውን ዶክመንቶች እስካን አስደርገን አታች የምናደርግ ይሆናል። ስለዚህ የተቀበልነውን ቴምፖራሪ ዲግሪ ወይም ደግሞ ኦሪጅናል ዲግሪያችንን፣ ሲኦሲ ሰርተፍኬት ተወስደን ከሆነ ሲኦሲዎቻችንን፣ እንዲሁም ደግሞ ሌሎች የወሰድናቸውን ሰርተፍኬቶች ካሉ የጻፍናቸው ማለት ነው እነሱንና ሪፍረንሶቹን ጨምረን እስካን አድርገን የምናስገባ ይሆናል። ታዲያ ሲቪ እየሄድን የምንበትን ከሆነ በአካል የምናስገባ ከሆነ ግን እነዚህ ፕሪንቶች ባይጠቃለሉ ጥሩ ነው። ምክንያቱም ሲቪ ማለት ቅድም ስነሳ ግልጽ፣ አጭርና ለማንበብ የሚጋበዝ ስላለን 12.9 ፔጅ 8 ፔጅ ሲቪ ይዞ መሄድ ተመራጭ ስለማይሆን ማለት ነው። ነገር ግን ኦንላይን ሰሜት አድርጉ በምትባሉ ጊዜ አብራችሁ እነዚህን አታች የተደረጉ ዶክመንቶች ጨምራችሁ ግን ብታስገቡ ጥሩ ነው። እንዲሁም ደግሞ መርሳት የሌለባችሁ ነጥብ ሁሉም ሲቪ ላይ ሊስት ያደረጋችሁት ነጥብ ሁሉ በተመሳሳይ ቡሌት መሆን አለበት። ይሄ የሲቪውን ኮንሲስታንሲ ስለሚጨምር ማለት ነው። ስለዚህ ጥቁር ነጥብ ከሆነ የተጠቀማችሁት ሁሉም ጋር እንደዛ መሆን አለበት። የዳይመንድ ቅርጿን ደግሞ ከሆነ የተጠቀማችሁት ሁሉም ጋር ተመሳሳይ መሆን አለበት። አጻጻፉን ደግሞ ስንመለከት ሁለት ፎንቱ በታይምስ ኒው ሮማን ሳይዙ በ12 ቢሆን ርዕሶቹ በ14 ከፍ ከፍ ቢሉና ስፔሲንጉ አንድ ነጥብ አምስት ቢሆን ተመራጭ ነው የሚሆነው። እንዲሁም ደግሞ ከአንዱ ርዕስ ወደ አንዱ ርዕስ ስንሄድ ስፔስ ብንጠቀም ቀለል ያለ ሲቪ ቆንጆ ሲቪ ሰርተን ማቅረብ እንችላለን። ከዚህ ቀጥሎ ደግሞ ኢንተርቪው ልትጠየቁ የምትችሉትን አራት መሰረታዊ ጥያቄዎች እነግራችኋለሁ። የመጀመሪያው ራስህን ወይም ራስሽን በአንዴ ቃ አብራሪ ነው። በአንዴ ቃ እንግዲህ የት እንደተወለዳችሁ የት ትምህርት ቤት እንደተማራችሁ ዩኒቨርሲቲ የት ጆይን እንዳደረጋችሁ በምን ዲፓርትመንት እንደተመረቃችሁ እንዲሁም ደግሞ በትርፍ ጊዜያችሁ ምን መስራት እንደሚያስደርሳችሁ ከሰው ጋር ያላችሁ ኢንተራክሽን እንዴት እንደሆነ በሚስብ መልኩ ይህን ሰውዬ እኛ ብንቀጥረው ከዚህ ልጅ ጋር ወይም ከዚች ልጅ ጋር ተግባብተን መስራት እንችላለን የሚለውን በሚያሳይ አገላለጽ ማስረዳት ይኖርባቸዋል። ሁለተኛው ደግሞ ጥንካሬያችሁ ምንድን ነው? ስለዚህ ቅድም እስኪልበን የዘረዘርናቸውን በሰዓት መገኘት፣ ሰዎችን ማክበር፣ ለስራ ቅድሚያ መስጠት፣ አንድ ነገር ከጀመርን ሳንጨርስ አለማደር፣ እነዚህ እነዚህ የእኔ ጠንካራ ነጥቦች ናቸው ብለን መግለጽ እንችላለን። ሶስተኛው እንግዲህ የእናንተ ድክመት ምንድን ነው? እዚህ ጋር ብዙ ጊዜ የሚባሉ ነገሮች ለምሳሌ አንድን ስራ ሳልጨርስ እረፍት መውሰድ አልችልም፣ ከሰዎች ሲናገሩ ይከፋኛል ያገኛል ወይም ስሜቴ ይጎዳል። ስራ ሳይጠናቀቅ መተኛት ፋታ ስለማይሰጠኝ ያንን እስከምጨርስ ድረስ ረጅም ሰዓት ለሊትም ድረስ ልቆይ እችላለሁ እና የመሳሰሉትን ማስቀመጥ ትችላላችሁ። ነገር ግን እዚህ ከተናገራችሁ በኋላ ይህንን ለማስተካከል እየሰራሁበት ነው ማለትን እንዳሰነጉ። የመጨረሻውና ብዙ ቦታ የሚጠየቀው ጥያቄ ደግሞ እናንተን በመቅጠራችን እኛ ወይም ድርጅቱ ወይም ሆስፒታሉ ምን ይጠቀም? ስለዚህ የዜሮ ዓመት ልምድ ከሆነ ያላችሁ እኔ ዜሮ ዓመት ልምድ ሳለኝና ልምድ ለማካበት በጣም ስለምጥር እኔ በመቅጠራችሁ ሙሉ ኢነርጂን ታገኛላችሁ ብላችሁ መመለስ ትችላላችሁ። ልምድ ካላችሁ ደግሞ እኔ ባለኝ ልምድ መሰረት እና ይሄ ሆስፒታል ወይም ይሄ ድርጅት ካካበተው ጥሩ ስም አኳያ እኔ እዚህ ቦታ መጥቼ ብሰራ የተሻለ ስራ መስራት እችላለሁ። የእኔ ልምድ እናንተን በጥሩ መልክ በዚህ በዚህ በዚህ መልክ ሊጠቅማችሁ ይችላል ብላችሁ ታስረዳላችሁ ማለት ነው። ኢንተርቪው ላይ እንግዲህ የሚታየው የእናንተ ኮንፊደንስ ስለሆነ ምንም ጥያቄ ስትመልሱ፣ በኮንፊደንስ ስትመልሱ ይገባል። ለዛሬ እንግዲህ ስለ ሲቪ አጻጻፍ እና ኢንተርቪው ላይ ስለሚጠየቁ ጥያቄዎች እንደዚህ አጠር ያለ ቪዲዮ ሰርተናላችኋል። የተፈጠረባችሁን ማንኛውም ጥያቄ ኮሜንት ሴክሽናችን ላይ፣ ካሁን ደግሞ ቴሌግራም ግሩፓችን ላይ እየገባችሁ ማስፈር ትችላላችሁ። በተቻለ መጠን ለመመለስ እንጥራለን ይህ ቪዲዮም ለሚያስፈልገው ሰው ሁሉ ሼር እያደረጋችሁ እይታችንን እንድትጨምሩልን በተተና ጠይቃለሁ ይህን አካውንት ሰብስክራይብ ላይክ፣ እና ሼር እያደረጋችሁ መልካም የስራ እድል ይቅጠማችሁ እያልኩ እመኛለሁ። አመሰግናለሁ።